ዮኒ ማኛ ለምንቀረበ እኔ እኮ የሶሻል ሚዲያ ንጉስ ነኝ። ለዛ ነው የቀረብኩት፣ ንጉስ ነገስታት፣ የሶሻል ሚዲያ ነገስታት። ፌዴራል ነበረች ሰው ስትገል የነበረች ናት እሷ፣ ይቺ የደረቀች። እና አዶናይ ምንም አላለም። የሆን ማኛ ይሳደባል፣ ዘር ይሳደባል፣ ሃይማኖት ይሳደባል። ሁለቷችሁም ተዘግዘቁ እያልኩ ነው። ሃይማኖትም ዘርም አንድ ላይ ተዘግዘቁ። አሁንም ነው የምነግራችሁ። እኔ ኢትዮጵያዊ ነኝ፣ ጥንቅቅ ያልኩ ኢትዮጵያ። በዘር ማለ ዘርን መውደድ ትችላለ፣ ኦሮሞን መውደድ ትችላለ፣ አማራን መውደድ ትችላለ፣ ትግራይ መውደድ ትችላለ፣ ምናምን ምናምን። ግን የእኔ ዘር ከሌላ ይበልጣል የምትል ከሆነ አንተ ሰው አደለ አውሬ ነህ። እና ቴምር ለሶስት ወር አሳይመን ሰጥቼሽ አለው። ከዛሬ ውጭ አልመልስም። ቴምር እንደነገርኩሽ፣ እኔ ቤት ነው ቤቴ። አውስትራሊያ ና ማሙሻ የታረቁት የታረቁት ጌታ ምስክሬ ገብታችሁ እኔ ቤት ታረቁ እንጂ እኔ ቤት አልተጣሉ። እኔ ቤት አልተጣሉ። በነገራችን ላይ ማስታወቂያ ልስራ። የኒማኛ ተከፍሎት ነው የሚሳደቡ። ፕሊስ ላኩልኝ ብር፣ የምትፈልጉትን ረግጥላቸዋለሁ። የምትፈልጉትን አደራ

ሰዎችን ለሼ ልግባ ምር ይህኔ ድርቅ የመታሽ አንቺ፣ አሁንም እናገራለሁ። ጴንጤ አይናገርም ተብሎ ፍራው ልንተሳዳ ጋርት ተናገረኮ፣ ፍራው መረረው። ሁሉም እንደዛ ነው። እና ጴንጤ አይናገርም ተብሎ ኤቨሪዳይ የሚረገጠው ነገር ይቆማል ከዚህ በኋላ እኔ አለው ንጉሰ ነገስት መኖር፣ እስኪ ራሳችሁ እንድታጠፉ ነው ማድረጋችሁ። ጌታን ራሳችሁን ታጠፋላችሁ፣ እንዳትሞክሩት። አዶናይ ተዋት፣ ተዋት። አዶናይ ካናዳም መኪና ሳይነዳ ኢትዮጵያም ሳይነዳ አይሆንም። ካናዳ እንኳን መኪና እንደ በባስ ነበር የሚሰቃየው እንደ ኢትዮጵያ ገብቶ እንኳን ይንዳ እንጂ ያሸንፍ። ተው ተው አዶናይ። ያልቅሶም እንኳን ያቺን መኪና እንጂ አገር ቤት ይዞ የገባው ሴጋውን ነው፣ እጁን ነው እኮ በተክሊል ያገባው። አዶናይ ማለት እጁን ነው በተክሊል ያገባው። ሴጋ ነው የሚያጫውተው ራሱ ነው የተናገረው። ነው አይደለው? እጁን በተክሊል አግብቶታል። እና እንደዛ አገር ቤት እከኩን ነው ይዘው የገባው። እከኩን ሰው ሀገር ቤት ሲገባ ኢቭን ከአረብ ሀገር የሚገቡ እህቶቻችን እግዚአብሔር ይባርካቸው የሆነች ልብስም ይዘው ይገባሉ። አንዳንድ ቢዝነስም ይዘው ይገባሉ። ምን ይዘው ይገባሉ? ብዙ ነገር ያደርጋሉ። እሱ እከኩን እከኩን ይዞ ገባ። ከዛ ሶስት የደቡብ ልጆች አነሳ፣ እሱ አላገዛቸው አስተዋወቃቸው፣ ሌሎች ሰዎች ረዷቸው፣ አንድ ብር አልሰጣቸው። ከዛ አዶናይ ዲቻዎችን ያዘ፣ ድፍን ደቡብ በቃ አዶናይ አዶናይ ያለ በዛ እና በእንዴ ከዚህ በኋላ ዝም የሚል የለም። አደራ ላስላሱን ከጀመራችሁ ፕሮፌሽናል ላስላሶች ስላለን እንዳትሞክረው። ምር መናገር ሴቶችን መናገር አይደለም። ግቡና የው ቪዲዮን ለሶስት አመት ሰድባኛለች። እፍራውል ጉዳይ እንቁርትዬ ደግሞ ያልሽው ነገር አለ። ዛሬ ትንሽ ሄድ ድልበል እየደረሰ ነው። እንትን ፍላይት እንቁርቲ ምንድን ነው ያልሽው? የዛሬ ሶስት አመት የሚያልከውን ጉዳይ ዮኒ ማኛ ተከፍሎት ሲጎትተው ነው። እኔ ለተሙ ነግረዋለች እኮ ተሙ ለምን አላልሽ? እንቁርትዬ የእኔ ዘንዶ ስራ ሼት እንደሆነ ተነግሮኛል። በሚቀጥለው እዛ ሆቴል መትቼ ነው ማርፎው። አልጋይን ታነጥፊያለሽ፣ እንቁርቲ ያንን ስራ ካላቆምሽ እዛ ሆቴል መጥቼ አርፋለሁ። ጌታ ምስክሬ አልጋዬን መጥቼ የእሷ ታንጥፍልኝ ብዬ አስነጥፍሻል። ዛስዋላ ወልዱ አክቹዋሊ ለፍራውልም ነግረዋለሁ፣ እዛ ሆቴል እንዲሄድ እዛ ሆቴል ሄዶ እስኬጅዋሏ ተሰጥቶኛል። እዛ ሄዶ አልጋውን እንድታነጥፍ ያስደርጋል። በደንብ አድርጎ ፍራውል ነግራለሁ። ጌታ ምስክሬ እዛ ሆቴል ትሄዳለ እና እስኬጅዋሏን ሰጣለሁ ትሄድና ናያል አልጋን ጠፊ ብለህ ታስነጥፋለህ። እዛው እየቀረጽካት ብሮ ታስ ዋት ዩ ዊል ዱ። እዛ አይለምዳት የሆቴል አልጋን ጣፊ ናት። ብዙ ነገር እንደዚህ የምትቀባጥረው ሰነድ ተሰጥቶኝ ነው የመጣሁት። ሰነድ ይቺ ቀዲሲ አልጋ ታነጥፊልናለች። አደራ እና እንደዛ ስታካብጂ፣ እንቁርትዬ እንደዛ ነው። እኔ አሁን እዚህ ውስጥ ያላችሁ ተምርዬ፣ ደህና ነሽ ወይ? የእኔ ደረቅ ደረቋ ደህና ነሽ ወይ? ተምሪ አንቺማ እንደዚህ ነው። አንቺንማ ማን ይደፍርሻል? የሚፈልግሽ የሚፈልግ አጥንታ ኢትዮጵያ እኮ እንደ አንቺ አይነቱ የሚገባበት አደለም። ገባሽ? አንቺ ጎማ ነካሽ እኮ ነሽ፣ ጌታ ጎማ ነካሽ። እቤትሽ ጎማ በጎማ የቀዘንሽበት ቡታንታሽን ጆከር ለጥፎልሽ የለ እንዴ ናት ሲሆን ራስሽን በጎማ አጫውተሽ ቀይ ቡታንታሽን መሬት ላይ አድርገሽ ጆከር አንቺ አጥንታ፣ ጆከር ለጥፎ የለ፣ ለጥፎ የለ እንዴ? ጆከር ቀይ ቡታንታሽን አየ ነው እኮ ጎማ የነከሽበትን በጎማ ጥዝ እያደረግሽ እራስሽን ደፍተሽ ከዛ ያው እድሜ ለጆከር እግዚአብሔር ይስጥ። አንቺ ጢንዚዛ ጥዝ እያደረግሽ እራስሽን ምን አደረግሽ? ጆከር አገኘሽ። ስትዝረከረኪ ያው አስለቀሰሽ፣ ቀኑ ሙሉ ጴንጤ አይናገርም ይናገርም ተብሎ ጴንጤ አይናገርም ተብለው ማንም እየተጨማለቀ ሰው